ስለ በጭንቅላት አይደለም ሃባቡን ወደ ላይ ታደርገውና የምታስርበት ነገር ማምት ይችላለሁ። ሙሉ ነገር እናስርልና ምን አይነት ስሜት እንዳለው እንድትረዳ ፈልጋለሁ። ስሜት እኮ ቀላል ነው እያልኩኝ አይደለም። ከባድ እንደሆነማ ግልጽ እኮ ነው፣ ስሜት አለ

ወይ በላችሁ ቤተሰብ፣ ዛሬ ሁላችሁም በሳቅ ፈታ ዘና እንዳላችሁ ተስፋ አድርጋለሁ። እውነት ለመናገር የብሬ ነው ብላችሁ ይህም ቪዲዮ ግን በሳቅ ነው ቪዲዮ የሚሰራላቸው ብቻ አላቅም። ሰላም ሰላም፣ ጤና ስጥልኝ ውድና የተከበራችሁ ቤተሰቦቼ በድጋሚ ከች ብዬ መጥቼላችኋለሁ። ቪዲዮ ይህን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት እፈልጋለሁ። እንግዲህ ሁላችሁ እንኳን ደስ አላችሁ። ምንድን ነው ደስታ በሉኝ፣ እንግዲህ አቤት በሉኝ ምንድነው ደስታ የው ፈታ ዘና እንዳላችሁበት እርግጠኛ ነኝ። እኔም ፈታዘና ዘና ብዬ ያለው እውነት ለመናገር ማለት ነው። እና አንድ አንድ የሚያናድዱ ነገሮችም አሉ በቲክቶክ ማለት ነው። እና አብርሽ የሚያደርገው ትርጊት ሁላችሁም ታያላችሁ። እሱን እሱን አይታችሁ ትንሽ ትናድዳላችሁ። ብቻ አላኩም በቃ ሁላችንም ግራ ተጋብተናል። ቤተሰብ ማለት ነው እና አንዳንድ ደግሞ እንግዲህ ፈታ ዘና የሚያደርገውን ቪዲዮ ተለኮልናል በሩታይ ቤት ማለት ነው እና ሩታ የኔ ውድ እንኳን ደህና መጣሽ ብየሻለ። የኔ ቆንጆ፣ የኔ ስዊት፣ የኔ ስማርት፣ የኔ ልዩ ሴት እንኳን ደህና መጣሽ ብየሻለው። እውነት ለመናገር በጣም ደስ ብሎኛል። ለምን ደስ እንዳለኝን እንገራችሁ። እንግዲህ የሩታ ሳቅ ካዩ ቆየ እውነት ለመናገር ትላንትናም እንደዛው እየሳቀች ነበረች። በአይን ስስት አርምሽን ስታይ እንዴት ደስ እንዳለኝ የሆነ በቃ አዛዘነችኝ፣ ማለት ነው ቤተሰብ። ለማንኛውም ዛሬ ሁላሽ ነው ፈዛዘና እንዳላችሁ እርግጠኛ ነኝ። እርግዝና ምን አይነት ከባድ እንደሆነ ታላችሁ፣ ሁላችሁ የወለዳችሁ ሰዎች ታውቃላችሁ፣ ስሜቱም ማለት ነው እና እኔ ያየው ስሜት እሱም እስኪ እንግዲህ ፈረንጆ፣ ግን አንቲ ትለያለህ ጌታ ማለት ነው። እና የሚገርም ነገር ነው፣ ይዞ የመጣለን እኛን ፈታዘና ዘና አድርጎናል። እውነት ለመናገር ማንም እያልተጠበቅ፣ ሩታም ራሱ አልጠበቅኩም፣ ሰፕራይዝ አደረገኝ ምናምን እያለች የነበረ ሩታም ራሱ ፈታ ዘናን እያለች እውነት ለመናገር ምን አይነት አክል እርግዝና ከባድ እንደሆነ ሩታ ተናግራለች። እንግዲህ አብርሽ እንኳን አልቻልኩም እያለ ነበረ። እግዚአብሔር እርግዝና ምን አይነት አክል ከንፈር እንደሆነ ከዚህ ረጊ ራሱ ማየት እኮ እንኳኑም ክብደቱ ማየቱ ጥሩ ነው። የእውነት በሳቅ ሞዴ ቁስል ያለኝ ቤተሰብ ማለት ነው ዛሬ አንዳንዴ ከጭቅጭቅ ወጥታችሁ የሆነ በቃ ቪዲዮ ዘና ፈታ የሚያደርጉ ቪዲዮ ሲለቁል አይምሯችሁ ጭንቅላታችን ወይን አይምሮ ነው። አይምሮ የሁላችን ነው። አይምሮ ፈታ ዘና ይላል ማለት ነው። እና ምን ለማለት ፈልጌ ነው እንግዲህ አብርሽ እንግዲህ አያችሁ የእርግዝና ስሜቱን ነው አይቶአል። ምን ያክል ከባድ እንደሆነ እ ተፋትኖም አይቶአል እውነት ለመናገር እ ራሱ መሞከሩ ትልቅ ነገር ነው። እንኳን አይ ይያለች ነበር ሸውጤ ማለት ነውና ፈረንጆ የምሬ ነው ምልክ አንተ ትለያ ያለከ ጌታ ስለዚህ ጥሩ ነገር ነው ይዞ ያመጣልን እውነት ለመናገር ኮሜንቱን ገብታች ቤት ከብታችሁ ቢታይ የእውነት በሳቅ የምትሞቱ ነው። እውነቴ ነው ማለት ኮሜንቶቹ በተለይ በተላይ ያ ስቃችሁ ያለ በሩተ ቤት የተኮመተ ኮሜንት ፈታ ዘና የሚያደርግ ነው፣ ለመናገር ከጭቅጭቅ ወጣችሁ እንደዚህ ፈታዘና የሚያደርግ ነገር ይዛችሁ ታመጡ። ተመልካች ኡፍ ፈል ይላሉ፣ ይርፍ ይላሉ። ስለዚህ በጣም ደስ ብሎኛል፣ ለመናገር ብቻ ቃላት የለኝም። ሩታ እንግዲህ አይታለች አይታለች። እኔ ያየው ይሄ ነበረ፣ እንኳንም አየ ስሜቱ ምን አይነት እንደሆነ እንኳንም ተረዳ ያለች ነበረች። ትክክል ናት ሩት፣ ይሄ ማለት ነውና እና ጫማ ራሱ ለማድረግ ይከብዳል። በተለይ ካልስ ለማረግ በጣም ነበረ የሚደክመኝ እያለች ነበረች። አብርሽ እንግዲህ እስኪ ጫማክን የለበስክን ፊታ ስትለ ጫማን ፈትቷል፣ ግን ለማድረግ አልችሉም ከባደኝ አለው። አያቸው ውርግዝና ምን ያክል ከባድ እንደሆነ። ሩታ እንዳለችው ብዙ ስሜቶች አሉ። በቃ አለ አይደለም። ውርጉዝ ስትሆኑ ብዙ የሚያስፈልጋቸው ነገሮች አሉ። በተለይ መጀመሪያ ውርግዝና ስትሆኑ መግብ በጣም የምግብ ሽታ የማይቀበል ሰዎች አሉ። ወደው በልቶ የሚያስታወቃቸው ሰዎች አሉ። የሚያስታወቃቸው ሰዎች አሉ። ማይቀበል ብዙ ነገሩ ብዙ ስሜቶች አሉ። እርጉዝና ምን እንደሆነ ከዚህ ማየት ነው። እና አርሽም እንግዲህ ለካሮታ እንደዚ ሆና ነው እንደ ያለፈችው ይሄ ራሱ አይቶ ራሱ ይረዳል። ትልቅ ፈተና ነው ብዬ ነው ማስበው። እንኳን ለመሸከም ከበደኝ በቃ ደክሞኛል፣ ወይ ረግ መሬት አድርጌ ላወራቸው እያለ ነበረና እስኪ ትንሽ ተሸክማ እኔ ያየው ስሜት አንቴ እያ እስኪ ተፈትናው እያለች ነበረች። ሩጣ ለማንኛው የሩታ ሳቀን ስላየዋል በጣም ደስ ብሎኛል፣ እውነት ለመናገር ብቻ ሁሉም ነገር አልፏል። ድሮ ነበር ከኔጋ ጋር ብትሆነ ነገሮችን ብትረዳልኝ ድሮ ነበር። አሁን እኮ አልቋል፣ በቃ የእርጉዝና ሰዓት አልቋል። ልወልደች በቀሩት እኮ ጨርሳለች ይመስለኛል፣ ቤተሰብ ማለት ነው እና አይታወቅም። በድንገትም ምጥ ሊመጣባትም ይችላል አይታወቅም። እንግዲህ ፈጣሪ ድንግል ማርያም ከጎናት ትሁን፣ በሰላም ትውለድልን ጤነኛ ልጅ ፈጣሪ ያሳቅፋት። አላቅም ብቻ ብቻ ከባድ ነው እርግዝና ከባድ ነው። የወለዱ ሰዎች ምን አይነት ምጥ ላይ ከባድ እንደሆነ እንግዲህ እየወለዳችሁ እናቶች ታውቃላችሁ። እንግዲህ ሩታይን ፈጣሪ ይርዳት ነው ምለው እንግዲህ እስከም ወልድ ድረስ ከኔ ጋ ኮለርክ በኋላ ችግር የለውም እስከምወልድ ድረስ እኔ ከኔ ጋር ነው የምትሆነው ብላለች እንግዲህ፣ ልጅ ከተወለደ በኋላ አብርሽና ሩታ ደግሞ አርቦ ይኖራሉ። ሰላም ይመጣል፣ ብዙ ነገሮች ይመጣል፣ ብዙ ነገሮች ይመጣሉ። ብቻ ብቻ እሷ ብቻ በሰላም ትውለድ ነው ምሎ። ሩታና አብርሽ በእርግጠኝነት ማሽም አይለያዩም። ጋይስ ማችም ማለት ነው እና አይላዩ ብዙዎቹ፣ አታስቡ። ግን ድርጊቱ ትንሽ ይከብዳል ቤተሰብ ያሉሽ። ድርጊቱ በተለይ ቲክቶክ ላይ የሚያደርጉ ነገሮች በጣም ነው የሚደብረው። እውነት ለመናገር እችን ሴትዮ ከእሱ እየት ካላስወጣው ምንም ሰላም የሚባል ነገር የለም። በቃ ይደብራል፣ እውነት ይደብራል። በጣም እችን ሴትዮ ይቺ ያያ ሜዳ ናት ብዬ ነው ምገምታት ማለት ነው እና በቃ እቺ ሴትዮ ከሱ ህይወት ማስወጣት አለባት ብዬ ነው ማስበው። ወደ ሚስቱ ወደ ትዳሩ ይመለስ ብዬ ነው ማምነው። እንግዲህ ዛሬ ፈታ ዘና ስላደረጋችሁ እናመሰግናለን። ብዙ ተመልካቾች ፈታ ዘና እንዳላችሁ ተስፋ አደርጋለሁ። በጣም ደስ ብሎኛል ቤተሰብ ማለት ነው። ዛሬ ይለያል ትላላችሁ?